ቦቼ እታያለሁ ብዬ አስባለሁ። እታያለሁ ብዬ አስባለሁ። እሺ እንግዲህ ትናንትና የሰራሁላችሁ ቪዲዮ ነበረ። ላይቭ ላይ ገብቼ አብረን ቆይታ አድርገን ነበር የሰራሁት ነበረ፣ ግን ያው አፕሎድ እያደረገ ረዥም ሰዓት ቆየ። ከዛ በኋላም ተበላሸ ማለት ነው። ተበላሽቶ ሳይጭነው ቀርቻለሁ ማለት ነው። ጠፍቷል። ዛሬ ግን የምንነጋገርበት ርዕስ ይኖረናል። በዛ ርዕስ መሰረት እንነጋገራለን። አፕሎድ የሚደረግና ዛሬ ላይቭ ላይ መተው የማይሳተፉ ልጆች በደንብ ተከታትለው ያዩታል ብዬ አስባለሁ ማለት ነው። እንግዲህ ዛሬ የምንነጋገረው እንግዲህ እስከዛሬ ጥናት እንዴት እናጥና፣ እንዴት ከጥናት በፊት ምን እናድርግ፣ እንዴት ይሁን የሚሉ ብዙ ነገሮችን እንነጋገር ነበር። ዛሬ ግን ጥናት አጥንተን ከጨረስን በኋላ ፈተና ከመግባታችን ከሰላሳ ደቂቃ እና ከአንድ ሰዓት በፊት ምን ማድረግ አለብን? ያጠናነውን ነገር በደንብ አስታውሰን ለመስራት በደንብ አድርገን ያጠናነውን ነገር ለመስራት እንዲያግዘን ምን ማድረግ አለብን? ሳይንሱ የሚደግፋቸውን ሰዎች ደግሞ ተማሪዎች ደግሞ ተጠቅመውበት ከፈተና ከመግባት በፊት ይሄንን አድርጌ በደንብ ንቃት ኑሮኝ ሰርቻለሁ ብለው የሚሉትን ነገሮች ይዤላችሁ ቀርባለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ቆዩ። ይታያል ብዬ አስባለሁ ማለት ነው። ታያቸዋለሁ ብዬ አስባለሁ ምንድን የሆነው እሺ የሆነ ጽሁፍ ስለ ጻፈብኝ ነው እሺ እኛ እንጀምራለን እኛ እንጀምራለን የምታያችሁ ከሆነ የገባችሁ ልጆች ካላችሁ ዛሬ የምንነጋገርበት ርዕስ ምንድን ነው ፈተና ከመግባታችን ከሰላሳ ደቂቃ ወይ ከአንድ ሰዓት በፊት ምን እናደርግ ምን ብናደርግ ነው በደንብ ያጠናነውን ነገር መስራት የምንችለው በደንብ ያጠናናቸውን የምናውቃቸውን በደንብ አስታውሶ ለመስራት ምን ያግዘናል? ምን ይረዳናል? ምን ብናደርግ በደንብ ይመከራል? ሳይንሱ የሚደግፋቸውን እና ሰዎች ደግሞ ተጠቅመውበት ውጤታማ የሆኑበትን ነገሮች ነው ይላችሁ የቀረብኩት ማለት ነው፣ ይላችሁ የቀረብኩት። እንግዲህ ቀጥታ እንጀምራለን ወደ ዛሬው ሀሳባችን ማለት ነው። እንግዲህ የመጀመሪያው ነገር ሰላሳ ደቂቃ ቀንዴ በጣም ይቅርታ። እንግዲህ እንደዚህ እንደዚህ ነው የሚሆነው፣ ነው በቃ እንደዚህ ላድርገው። እሺ እንግዲህ እንደዚህ አድርገን እንቀጥላለን ማለት ነው። ለሌላ ጊዜ ግን አስተካክዬ እመጣለሁ። ለዛሬ ግን እንደዚህ አድርገን እንቀጥላለን ማለት ነው። ቶሎ ወደ ሀሳብ ልግባና ቶሎ መጨረስ ስለምፈልግ ማለት ነው። እንግዲህ የመጀመሪያው ሻወር መውሰድ ነው። ሻወር መውሰድ ፈተና ከመግባታችሁ ከሰላሳ ደቂቃ ወይ ከአንድ ሰዓት በፊት ሻወር መውሰድ። እንግዲህ ሻወር ለፈተና ብቻ ሳይሆን ለማንኛውም ለህይወታችን እንቅስቃሴ ቀዝቃዛ ሻወር መስጠት አይምሯችንንም አካላችንንም ሁሉ ነገራችንንም ያነቃናል። ንቃት እንዲኖረን ያደርገናል። ጥንካሬ እንዲኖረን ያደርገናል። ስለዚህ የመጀመሪያው ሻወር መውሰድ ነው። ሻወር መውሰድ ለማንኛውም ስራም ስንገባ ሊሆን ይችላል። ጠዋት ከእንቅልፋችን ስንነሳ ሊሆን ይችላል። አይደለም ፈተና ፈተና ደግሞ በደንብ ንቃት የሚፈልግ ሁኔታ ስለሆነ ንቃት የሚፈልግ ሁኔታ ስለሆነ በደንብ አድርገን ሻወር መውሰድ ይኖርብናል። ቀዝቃዛ ሻወር ማለት ነው። ሁለተኛ ደግሞ ማስቲካ ማኘክ። ማስቲካ ማኘክ፣ ማስቲካ ማኘክ በጣም ያነቃቀናል ማለት ነው። ማስቲካ ማኘክ እንግዲህ በኖርማልም ጊዜ ማስቲካ ማኘክ ደብሮንም ሊሆን ይችላል። ማንኛውም ሁኔታ ላይ ሆነን ሊሆን ይችላል ማስቲካ ብናኝክ በጣም ጥቅም አለው ማለት ነው። እንድንነቃቀል ሌላ ነገር የለውም። ፈተናም ከመግባታችን በፊት አይምሯችን በደንብ የሚያውቀውን ነገር እንዲያስታውስ ስለሆነ ማስቲካ ማኘክም ጥቅም አለው ማለት ነው። ሶስተኛው ደግሞ ፈተና ከመግባታችን፣ ዛሬ እንግዲህ የምንነጋገርበት ፈተና ከመግባታችን ሰላሳ ደቂቃ ወይ አንድ ሰዓት በፊት ማድረግ ያለብንን ነገር ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ሶስተኛው የሚሆነው እንግዲህ አሁን ይህን የምነግራችሁ ደግሞ በጥናት ተረጋግጦ አድርጉት የሚባለውን ነው። ሌላውን በተለምዶም የሚጠቅሙንን ነገሮች ነው። ይሄኛው ግን ሶስተኛ ላይ የምነግራችሁ ነገር ግን በጥናት ራሱ የተረጋገጠ ነገር ነው። ጥቁር ቸኮሌት መብላት፣ ጥቁር ቸኮሌት መብላት ከሰላሳ ደቂቃ በፊት የተለያዩ ጥናቶች እንደሚያሳዩት ለራሳችን ንቃት እንዲኖረን አይምሯችንም እንዲነቃ ይጠቅማል ብለው ይመክራሉ። ስለዚህ ጥቁር ቸኮሌት መብላትም አሪፍ ነው ማለት ነው። ከዛ ባለፈ ደግሞ ፈተና ከመግባታችን በፊት ጭንቀት መቀነስ ጭንቀት መቀነስ፣ ከዚህ በፊት የፈተና ሰዓት ፍርሃትና ጭንቀትን እንዴት እንቀንስ ብዬ ሰርቼ የላችኋለሁ፣ ቪዲዮ ማለት ነው። መቼ ሌላ ቪዲዮ ላይ ገብታችሁ እዩት። ገብታችሁ ስታዩት ሰርቼ የላችኋለሁ፣ ፍርሃትንና ጭንቀትን እንዴት መቀነስ እንችላለን የፈተና ሰዓት የሚል ስለሰራው፣ አሁን አልደግመውም ማለት ነው። ስለዚህ ጭንቀትን መቀነስ ፈተና ስትገቡ፣ ገና ለገና ሳትፈተኑ ልክ እንደተፈተነ ሰው የወደቃችሁ ያክል ስሜት የሚሰማችሁ ገና ስትገቡ ሰውነታችሁ የሚንቀጠቀጥ ወረቀቱ የሚንቀጠቀጥባችሁ የሚያልባችሁ በጣም ከፍርሃት የተነሳ ማለት ነው። ገና ሳትሰሩት ገና ሳትፈተኑ እንደዚህ አይነት ስሜት የሚሰማችሁ ልጆች አላችሁና ፈተናውን ገና ለገና እወድቃለሁ በማለት ስለዚህ ማድረግ ያለባችሁ ጭንቀታችሁን መቀነስ ነው። ለሱ ደግሞ ቪዲዮ ሰርቻለሁ ማለት ነው። አምስተኛ ላይ ደግሞ አምስተኛ ላይ ደግሞ አምስተኛ ላይ ደግሞ የሚመከረው ነገር ደግሞ ምንድን ነው? ፈተና ስትገቡ ልክ እንዳለፈ ሰው መሆን ልክ እንዳለፈ ሰው በቃ ውጤቱን ፈተናውን እንዳለፈ ሰው መሆን ቅድም የነገርካችሁ ጭንቀት የሚያስነሳው ነገር ልክ እንደወደቃችሁ ስለሚሰማችሁ አይደለ? ኮንፊደንሳችሁን እንዲጨምርላችሁ ኮንፊደንሳችሁ በደንብ እንዲጨምር ልክ እንዳለፈ ሰው መሆን እንዳለፈ ሰው አድርገን ራሳችንን እናስበውና ወደ ፈተና ሰዓት እንገባለን። ከዛ በኋላ በደንብ አድርገን የምናውቀውን ነገር እንድንሰራ ይረዳናል ያግዘናል ማለት ነው። ወደ ስድስተኛው ደግሞ ስንሄድ ፈተና ሰዓት ከመግባታችን በፊት አስር ደቂቃ ወይ ሀያ ደቂቃ እረፍት ማድረግ መተኛት፣ መተኛት። በነገራችን ላይ ጥናት ፈተና ሰሞን ሲኖርብን ሌሊቱን ታጠናላችሁ አስተካክላችሁ ውሃ አጠጡም ምግብ አበሉም ለሊቱን በሙሉ ታጠናላችሁ ቀንም ሙሉ ታጠናላችሁ ከዛ ለሊትም ታጠናላችሁ። ሰውነታችሁ በጣም ይደክማል ማለት ነው። በጣም ይደክማል። ጠዋት ስትነሱ የዛለ ሰውነት ነው የሚኖራችሁ። ወደ ፈተና በመግቢያችሁ ሰዓት ንቃት ሳይሆን የሚኖራችሁ በጣም ሰውነታችሁ ይደክማል። ምክንያቱም አንደኛ ለሊቱን በሙሉ ስታጠኑ ስለምታድሩ እንቀልፍ አልተኛችሁም። ስለዚህ ያ ነገር ስለሚፈጠር አስር ደቂቃ ወይ ሀያ ደቂቃ መተኛት እጅግ በጣም አስፈላጊ ነው ማለት ነው። አስር ደቂቃ ሀያ ደቂቃ ተኝታችሁ ብትነሱ ይመከራል ማለት ነው። እንግዲህ እነዚህ አሁን የነገርኳችሁ በሙሉ ሳይንስ ራሱ የሚደግፋቸው ሀሳቦች አሉ። ከሳይንስ ውጭ ደግሞ ከሳይንስ ውጭ ደግሞ ከሳይንስ ውጭ ደግሞ ሰዎች ራሳቸው ፈተና ሲገቡ ለምሳሌ ጥሩ ውጤት የሚያመጡ ተማሪዎችን በምንጠይቅበት ጊዜ ጥሩ ውጤት ያመጡ ሰዎችን በምናወራበት ጊዜ እንዴት አድርጋችሁ አጥነታችሁ ነው እንዴት ነው ያላችሁ ቅድመ ዝግጅት ተብሎ በሚነገርበት ጊዜ የሚያነሷቸው ሀሳቦች አሉ። ስለዚህ እናንተም እነዚህን ነገሮች ፈተና ከመግባታችሁ በፊት በደንብ አድርጋችሁ መጠቀም መቻል አለባችሁ። ምክንያቱም ፈተና ከገባችሁ በኋላ ፈተና ከገባችሁ በኋላ ትሰንፋላችሁ፣ ትደክማላችሁ፣ የማቀው ነገር ጠፋኝ ሲሉ ልሰሙት ትችላላችሁ። አንዳንዴ ከወጣም በኋላ ፈተናውን ጨርሰን ከወጣን በኋላ የምናቀውንም ነገር ልንረሳ እንችላለን። ፈተና ስንፈተን ኤግዛም ደርሶ ያጠናችሁትን ልትረሱ ትችላላችሁ። ስለዚህ ያ ነገር ከመፈጠሩ በፊት ማድረግ ያለባችሁ ነገር እነዚህን ነገሮች በደንብ አድርጋችሁ መጠቀም፣ እነዚህን ነገሮች በደንብ አድርጋችሁ አስተውላችሁ ለመስራት መሞከር ነው መሞከር ነው። አሁን ደግሞ የአስራ ሁለተኛ ክፍሎችም ፈተና አለ ማለት ነው። አስራ ሁለተኛ ክፍሎችም ካላችሁ በደንብ አድርጋችሁ ከዚህ በፊት የሰራሁላችሁ ቪዲዮዎች አሉ፣ ያቀረብኩላችሁ ነገሮች አሉ። በእነሱ ነገሮች ላይ በደንብ አድርጋችሁ አስተውላችሁ ተጠቀሙበት ማለት ነው። ከዛ ባለፈ እንግዲህ ዛሬ ይዤላችሁ የመጣሁት ፈተና ከመግባታችን በፊት ማድረግ ያሉብንን ነገሮች ነው። እነዚህን አድርገን ግን በዋነኝነት ጥናቱ እንዳለሁ ነው፣ ጥናቱ እንዳለሁ ነው ግዴታ ነው ማለት ነው። የትናንትናው ደግሞ የሰራውላችሁ ቪዲዮ ስለተደልተብኝ ተደልቶብኛል አላስቀመጥኩትም። ስለዚህ የተወሰነ እሱንም አንድ ሁለት ነገሮች ብያችሁ አበቃለሁ ማለት ነው። ትናንትና የሰራውት ነገር ምንድነው? ክላስ ከመግባታችን በፊት፣ ክላስ ከገባን በኋላ ክላስ ከገባን በኋላ ማድረግ የሌሉብን ነገሮች ብዬ ነበር የሰራሁት። አጋጣሚ ጠፍቷል ማለት ነው። ስለዚህ እሱን በተወሰነ መንገድ ባጭሩ ልድገምላችሁ። ትናንትና የተነጋገርንበት የተወሰኑ ልጆችም ነበሩ ትናንት የተነጋገርነው ምንድን ነው ክላስ ውስጥ ማድረግ የሌለብን ሃይስኩልም ሁኑ ኤሌመንታሪም ሁኑ ፕሪፓራቶሪም ሁኑ ኮሌጅም ሁኑ አንዳንድ ባህሪያቶች ከስር ተነስተው ኮሌጅ ድረስ ይዘናቸው እንሄዳለን ማለት ነው ስለዚህ ክላስ ውስጥ ሁነን ማድረግ የሌለብን ነገሮች ምንድን ናቸው ክላስ ውስጥ ከሆን ክላስ ውስጥ ሁነን ማድረግ የሌለብን የመጀመሪያ የጎንዮሽ ወሬ የጎንዮሽ ወሬ ይሄ ሁላችንም ክላስ ውስጥ ባለንበት ሰዓት የሚደረግ ነገር ነው፣ የምናየው ነገር ነው። የጎንዮሽ ወደ ይወራል። ከዛ በኋላ አስተማሪው እያስረዳም ከሆነ እያስረዳ ያለውን ነገር አንሰማም። አስተማሪው እየጻፈ ከሆነ ደግሞ አስተማሪ እየጻፈ ያለውንም ነገር ሳንጽፍ ያልፈናል ማለት ነው። ከዛም አልፎ ክላስ ውስጥ ማውራት ሌላም ችግር አለው። እሱ ምንድን ነው? ሌሎች የሚከታተሉ ጓደኞቻችንንም እንረብሻቸዋለን ማለት ነው። ስለዚህ አላማን ከማወቅ አንፃር አላማችሁ የምታውቁ ከሆነ የመጣችሁበትን ትምህርት ቤት የመጣችሁበትን አላማ የምታውቁ ከሆነ በጭራሽ ክላስ ውስጥ አስተማሪ በሚያስተምርበት ሰዓት ማውራት አይጠበቅም። ማውራት በጭራሽ የለባችሁም ማለት ነው። ሲቀጥል ደግሞ ሌላኛው ምንድን ነው? አስተማሪ በሚያስረዳበት ጊዜ መጻፍ፣ አስተማሪ በሚያስረዳበት ጊዜ በጭራሽ አትጻፉ። አስተማሪ በሚያስረዳበት ጊዜ አትጻፉ፣ ምክንያቱም ትተላለፋላችሁ። እንግዲህ ይሄ አሁን የምትጽፉት ምንድነው? አስተማሪ ሲያስረዳ እናንተ ትጽፋላችሁ። አስተማሪ ደግሞ በሚጽፍበት ሰዓት ስለምታወሩ ነው። ስለዚህ አስተማሪ በሚያስረዳበት ሰዓት መጽሐፋችሁን አቁማችሁ እንደውም የሚናገረውን ነገር ዋና ዋናውን መያዝ፣ ማስመር ያለባችሁን ማስመር፣ መጠየቅ ያለባችሁን ያልገባችሁን ነገር መጠየቅ መቻል አለባችሁ። ያንን ነገር እዛው ላይ ያልገባችሁን ነገር ፈታችሁ ካልወጣችሁ ከአስተማሪ የተሻለ ሊያብራራላችሁ የሚችል ሰው የለም። ጓደኞቻችሁን ብጠይቁ ከአስተማሪ የተሻለ ነገር ሊነግራችሁ አይችልም። ስለዚህ ሁለተኛም ከመጠየቅም እናንተ ማድረግ ያለባችሁ ነገር ምንድን ነው? ሲያስተምር መጽሐፍም ሆነ ሌላ ስራ መስራት የለባችሁም። ከዛም አልፎ ክላስ ውስጥ ምግብ መብላት ስልክ ይዞ ኤርፎን አድርጎ ኤርፎን አድርጎ ስልክ ይዞ ክላስ ውስጥም ምግብ መብላት አሊያም ቲክቶክ ማየት፣ አሁን ደግሞ ጊዜ የቲክቶክ ስለሆነ ክላስ ውስጥ አምጥቶ ቲክቶክ ማየት፣ እዛው የተለያዩ ስራዎችን መስራት፣ ቴክስት መጻጻፍ፣ በፍጹም በፍጹም። አሁንም እምለዋለሁ፣ አላማን ካለማወቅ የሚመጣ ነገር ነው። ስለዚህ አላማችሁን አውቃችሁ የሚመጣ ሰው በጭራሽ ይንን አያደርግም ሰው የዘራውን ነው የሚያጭደው ክላስ ውስጥ የምንዘራውን ነገር ፋይናል ሰዓት ላይ እናጭዳለን ለማጥናትም ደግሞ በጣም ነው የሚቀለል ሪቫይዝ ነው የምናደርገው አስተማሪ ሲያስተምር በደንብ አድርጎ የሚከታተል ሰው በደንብ አድርጎ ሲያስተምር የተረዳ ሰው ከዛ በኋላ የሚሆነው ምንድን ነው ሲያጠና ሪቫይዝ ነው የሚያደርገው አስተማሪ ያለውን ዋና ዋናውን ጽፏል ያስታውሰዋል የተለያዩ ነገሮችን አድርጓል ለሱ ምንም የሚከብደው ነገር አይኖርም ማለት ነው ስለዚህ እዛ የማይከታተል ሰው ግን ፈተናውንም ሊሰራው አይችልም ማለት ነው። ከዛ ባለፈ እንግዲህ መፎረፍ መፎረፍ እንግዲህ እንደ አራዳነትም ይታያል እንደ አዋቂነትም እንደሆነ ነገርም አድርገው የሚፎርፉ ልጆች አሉ። ይሄ በጭራሽ በጭራሽ አያስፈልግም። መፎረፍ አላዋቂነት ነው በነገራችን ላይ። መፎረፍ ማለት መሆን ባለባችሁ ሰዓት አለመሆን ነው። ክላስ ውስጥ መሆን ባለባችሁ ሰዓት ሳትሆኑ ትቀሩና ወታችሁ ትፎርፋላችሁ። በእርግጥ እንድትፎርፉ የሚያደርጋችሁ ደግሞ እንደነገርኳችሁ የራሳችሁ ተያያዥ ችግሮች ናቸው። አስተማሪውን ትጠሉታላችሁ። አስተማሪው ደግሞ ክላሱ ማትስ ሊሆን ይችላል ፊዚክስ ሊሆን ይችላል። ሊያስጠላን የሚችለው ስለማይገባን ነው። ካልገባን ደግሞ አሳይመንት አንሰራ። አሳይመንት ካልሰራን ደግሞ የአስተማሪ ሲገባ ያለን አማራጭ ፎርፎ ወይ ሽንት ቤት መቀመጥ ነው፣ አሊያም አጥር ስር መቀመጥ ነው፣ የተለያዩ አላስፈላጊ ነገሮች ማድረግ ነው። ስለዚህ መፎረፍን ዛሬም ነገም ልትቀበሉት የምትችሉት ነገር መሆን የለበትም። ልትቀበሉት የምትችሉት ነገር መሆን የለበትም። የሚፎርፍ ጓደኛ ካላችሁ እራሱ እናንተ ተለይታችሁ መማር ነው። እውቀት ለማንም ሰው ተለይቶ የተሰጠው ነገር የለም። ለኔ ለእናንተ ወይ ለከሌ ተብሎ የሚሰጥ ነገር የለም። ማንም ሰው ዛሬ ተነስቶ ጎበዝ ተማሪ መሆን ይችላል። በቃ ዛሬ ተነስቶ ጥረት ብቻ ነው የሚወስነው። ጥረት ካለን አደርገዋለው ካለን ከጣረን የማናደርጋቸውና የማንችላቸው ነገሮች ያሉ ከጣራችሁ በደንብ ከሰራችሁ ልታደርጉት የማትችሉት ነገር የለም። ስለዚህ ክላስ ውስጡ ናችሁ። እነዚህን ነገሮች ሳታደርጉ ፈተናው ይከብዳችኋል። በደንብ መረዳት አትችሉም። ያመልጣችኋል። ከዛ ደግሞ ፈተና ሰዓትም የመቅረት ፍላጎት ነው የሚኖራችሁ እና ይህንን ነገሮች በጭራሽ ማድረግ በታቆሙ ክላስ ውስጥ ክላስ ከሆነ ክላስ ውስጥ መማር፣ ውጭ ስትወጡ ደግሞ ውጭ ማድረግ ያለባችሁ ነገር ማድረግ፣ የማጥኛ ጊዜ መስጠት፣ ከዛም አልፎ አስራ ሁለተኛ ክፍሎች ከሆናችሁ ደግሞ ለአስራ ሁለተኛ ክፍሎች የምለው የቀራችሁን ጊዜና እናንተ ያላጠናችሁትን ቻፕተር ያላጠናችሁትን ሌሰን ባላንስ አድርጉና በዛ ፕሮግራም አውጥታችሁ አጥኑ። አስራ ሁለተኛ ክፍሎች ከሆናችሁ ያንን ማጥናት ከዛም አልፎ ደግሞ የሰው የሌሊት ጥናትንም ማዳበር ሌሊት አብዛኛውን ሰው ይስማማዋል ብዬ አስባለሁ። የሌሊት ጥናት ማጥናት የሌሊት ጥናት ደግሞ እንዴት እንደምናጠና ቪዲዮ ሰርቻለሁ፣ እሱንም ገብታችሁ ይዩት። የሌሊት ጥናት ስታጠኑ ምን ማድረግ አለባችሁ ምን ማድረግ የለባችሁም ከዚህ በፊት ተነጋግረንበታል፣ ያዩት ልጆች አሉ። ስለዚህ አስራ ሁለተኛ ክፍል ከሆናችሁ ፎከስ አድርጋችሁ ማጥናት ከዛም አልፎ የቀድሞ የአስራ ሁለተኛ ክፍል ያሰሩት ፈተናም ካለ ያደረጉት ነገርም ካለ የሰሩትን እነሱን ተከትላችሁ በደንብ አድርጋችሁ ማጥናት ጊዜም በአግባቡ መጠቀም ነው በቃ። ምንም እዚህ ላይ ጊዜን በአግባቡ የሚጠቀም ሰው የሚያመጣው ውጤትና ጊዜን በአግባቡ የማይጠቀም ሰው የሚያመጣው ውጤት አንድ አይደለም። ስለዚህ ጊዜን በአግባቡ መጠቀም መቻል ነው። ከዛ ውጭ የተለየ ለእናንተ እንትን የሚልበት የለም። ከዛ ውጭ ኩረጃን የሚተማመን ሰው እንደነገርኳችሁ፣ በአሁኑ ሰዓት ኩረጃ አይሰራም። ኩረጃንም በፍጹም የሚተማመን ሰው ውጤቱ መጨረሻ ላይ አያምርም ማለት ነው። ስለዚህ ኩረጃ ኋላ ቀርነት እንደሆነ ተገንዝቦ ምን ጊዜም እውቀት ለማግኘትና እውቀት ለመሸመት ብቻ ብሎ ትምህርት ቤት መምጣት አስፈላጊ ነው ብዬ አስባለሁ። እንግዲህ ለዛሬ በተወሰነ መንገድ በዚህ መንገድ ተነጋግረናል ማለት ነው። ፈተና ያለባችሁ ኤሌመንታሪም መሆናችሁ፣ ሀይስኩልም የሆናችሁ ፈተና ስትገቡ ሳትፈሩ፣ ሳትጨነቁ አይምሯችሁን ንቆ አድርጋችሁ የምታውቁትን ነገር ለመስራት ሞክሩ። እስፔሻሊ ደግሞ ሲኦሲ ፈተና የምትፈተኑ ሲኦሲ ፈተና አንዳንድ ልጆች ደጋግመው ሁለቴ፣ ሶስቴ፣ አራቴ ሌቭል ዋን ሲኦሲን ይወድቃሉ። ይህንም በሌላ ጊዜ ሲኦሲ ፈተናን ልናወራበት እንችላለን። ሲኦሲ ፈተና ተደጋጋሚ ይወድቃሉ እና ተደጋጋሚ የሚወድቁበት ዋነኛው ምክንያት እንግዲህ አንድን ትምህርት ነው አጥንተን ደጋግመን ደጋግመን የምንወድቀው ያ የሚሆነው እዛው ውጤት ስለሚነገር በጣም ከፍተኛ የሆነ ፍራቻ ስላለባቸው በመፍራትና ነርቨስ በመሆን ነው ያ ሁላ ነገር የሚመጣባቸው እና ምንም ነገር የሚሆነው ወይ ማለፍ ወይ መውደቅ ነው ስለዚህ ከዛ ውጭ የሚመጣበት ምንም ነገር የለም። ስለዚህ ፎከስ አድርገን ሲኦሲን ብንፈተን በቃ ያወቅነውን ነገር ለመስራት መጣር ነው እንጂ እዛ ስንገባ ሁሉም ነገር ይጠፋብናል፣ የምናቀውም የማናቀውም ድብልቅልቅ ይልብንና ይጠፋብንና፣ ብዙ ጊዜ ሲኦሲ ኮ እንዲ ክትወድቃ አይታለፍ ይባላል። ይታለፋል፣ ሲኦሲ ይታለፋል። መጀመሪያም ደግሞ አይወደቅም። በደንብ ካጠናችሁት ከሰራችሁት ሲኦሲ ለማለፍ እጅግ በጣም ቀላል ነው። እዛ ውጤቱ ስለሚነገር ሊያስደነግጣችሁ ሊያስፈራችሁ ይችላል እንጂ ከዛ ውጭ ሲኦሲም ቢሆን ማለፍ ይቻላል ማለት ነው። ስለዚህ እናንተ ያሉትን ቪዲዮዎች የሰራዋቸውን ቪዲዮዎች ገብታችሁ ብታዩት በጣም ነው የሚያግዛችሁ በጣም ነው የሚጠቅማችሁ ብዬ ነው ማስበው። የተሻለ ነገር ይሆናል ብዬ ነው ማስበው። ከዚህ በኋላ ሁሌ ጧጧት በዚህ ሰዓት ላይ ላይቭ እገባለሁ ማለት ነው። ጧጧት በዚህ ሰዓት እገባለሁ። ሰዓቱ ስንት ሰዓት እንደሆነ አላውቅም። አሁን አይ ቲንክ እስኪ ቆይ ቼክ ላድርገውና ልንገራችሁ። አሁን አራት ሰዓት አስር ጉዳይ ነው። አስር ጉዳይ ለአምስት ነው። እኔ አራት ሰዓት አራት ሰዓት በቻልኩት መጠን ሁሌም ላይቭ ላይ ይገባና የእናንተም ጥያቄዎች ካላችሁ፣ ሌሎችም ልጆች ካሉ የተጠያየቅን እማቀውን ነገር እማቀውን ነገር እናንተ ብታቁጥሩ ነው ብዬ የማስበውን አንብቤ ተዘጋጅቼ መጥቼ እነግራችኋለሁ ማለት ነው። ሌላ ምንም የማደርገው የለም ተዘጋጅቼ አንብቤ ለእናንተ ይጠቅማችኋል የተሻለ ውጤት እንድታመጡ ብዬ እሰራላችኋለሁ እዚሁ ላይቭ ላይ እንነጋገራለን ማለት ነው። ከዛ ውጭ እንደነገርኳቸው የቴሌግራም አድራሻ አለኝ። ቴሌግራም አድራሻ ስላለኝ በዛ ቴሌግራም ላይ ማንኛውም ጥያቄ ያለው ሰው መጠየቅ ይችላል። ቴሌግራም አድራሻ አለኝ። ከዛ ውጭ ደግሞ ቲክቶክም እከፍታለው። በቅርቡ ቲክቶክ ላይም በሰፊው እንገናኛለን ብዬ አስባለሁ። ለጊዜው ግን ያለን ይሄ ላይቭ ነው። ላይቭ እንግዲህ ልታያችሁ ይችላለሁ ብዬ ነው ማስበው። አላውቅም ዛሬ ሁለተኛ ቀኔ ስለሆነ ከገባው በቀጣይ ግን በደንብ አድርጌ አመቻችቼ እመጣለሁ ብዬ ነው ማስበው። ለዛሬ እንግዲህ እያቀረብኩላችሁ ይህንን ይመስላል። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ ነው ማመሰግነው። መልካም ቀን።